ስለዚህ ሰዓት ያጋደምሽ? ተነሽ። አሞኛል። ፍቅር ተነሽ ውጪ። ፍቅር ተነሽ። ጂስ ቤቱን አዝጂ። አይካሽ ደሞ ከማየጋት ተነጋገራላችሁ። እሺ አጸደዋል። ግን ፍቅር አሁን በጣም አሞኛል። በኋላ ስነሳላጽ። አሁን ነው ተነሽ። እናጽጁ። ይህ እኮ እየመጣችሁ የምትጋደሙበት የእርዳታ ድርጅት አይደለም። በእናትሽ ፍቅር እነሳት። ራሱ አልቻልኩ። ትንሽ ቆይቼ ላጽነው። እኔ ለምንድን ብናስ ምን ይመለከተኛል? ቆንጂ ሴት አይደለሽ እንዴ? ለምንድን ነው የማታረጂ? አዴይም እንደዚህ ምስኪን መስላለች ያስቸገረችሁ። አሁን ተነሽና ስራሽን ስሪ። እሺ ፍቅር፣ ግን እኔ ምንም አልረዳሽም። ተነሽ ሮማኒ፣ እኔ እኮ ነኝ። ቢሆን ሳሹ እዚህ መሆን እኮ ላንተም ጥሩ አይደለም። ሩታይን እኮ አግኝቻት ሮማኒ ታማለች ስትለኝ ይዤልሽ መጣሁ ኮካ። አመሰግናለሁ፣ በጣም ሌላም አለ። ምንድነው? ሳሹ፣ ቸኮሌት። ሩታይን እኮ ሲያምሽ ጊዜ ምድም ያሰኝ ስላት ቸኮሌትና ኮካ ስትለኝ ይዤልሽ መጣሁ። አመሰግናለሁ ሮማን፣ ሁሌ እንደዚህ ሳቅ። ሲከፋሽ እሻሽ ሮማን። ሩታ የሮማን የጠባቂ ይሆናለች እዛ ቤት ውስጥ። ይሄ ደስ ያላችሁ ካላችሁ ቪዲዮ ላይክ በማድረግ ጀምሩት በዚህ ጉዳይ ላይ ሩታ እንግዲህ ለሮማኔ በጣም ስትከራከርላትና ከነ ፍቅር ሁላ ስታስጥላት አይታችኋል በዛ ላይ በዚህ ሁኔታ ላይ ምን ያህል መቀጠል እንደሚችሉ ወቁት ሩታና ሮሚ ግን አንድ የማይስማሙበት ነገር አለ አሹ አሹ እንግዲህ ሩታ እንደምትወደውና እንደምታፈቅረው ሁሉ ታውቃላችሁ ነገር ግን ሮሚ እዛ ቤት ውስጥ ከገባች በኋላ አሹ ከሩታ ጋር ነገሩን ቀዝቀዝ አድርጎት ከሮሚ ጋር ጊዜ ማሳለፉን ይዞታል። ድራማውም ላይ እንዳያችሁት ከሆነ ሩታና ሮሚ አንድ ላይ ሆነው ፍቅር እንኳን ልትጎዳት በምታስብበት ሰዓት ላይ ፍቅር እዛ ቤት ውስጥ ሮሚ ከገባች በኋላ በጣም ጨካኝ ሆናለች። ቅምጥል ገና ከሀገር ቤት እንደመጣች መንገድ ላይ እንኳን ተነግሯት ነበር ያባቷ ሙት፣ ነገሩን ማመን አልፈለገችም። የባሱኑ እያናድዷት ያሉትን ጓደኞቿን ስትማታና ስትቆጣቸው ነበረ። በሰዓቱ ግን እውነታውን ቢነግሯትም እሷ ማመን አልፈልገችም ቅምጥል እንደውም አደይን በጣም ስትወቅሳት ነበረ። ላንቺ ነበር አደራ ብዬ የሄድኩት፣ ነገር ግን ስመለስ አባቴን አጣሁት ብላ እሷን እየወቀሰችና ስታለቅስ ብዙዎቻችሁ አዝናችሁ ነበረ። እንደውም ድራማ መሆኑን ሁላ ረስታችሁ፣ አንዳንዶቹም አብራችሁ እያለቀሳችሁ እንደሆነም ጭምር በአስተያየት ኮሜንት ላይ አስቀምጣችሁልናል። ቅምጥል ወደዛ ቤት ውስጥ ከገባች በኋላ በጣም ተናዳለች። ከባቡሬ በላይ ነበር ያዘነችው። ባቡሬም ቢሆን እንደዚህ ሲከፋውና ሲያለቅስ ያኔ ሌሊ አብራው ሆና ከጎኑ እንደሆነችና አሁን ላይ ለእናቱ መድረስ እንዳለበትም ጭምር እየነገረችው ነበረ። ባቡሬ ቅር ያለው የእሱ መሞት ብቻ ሳይሆን ገና አባቱ ትክክለኛ እሱ መሆኑን ልክ እንዳወቀ አንዲት እንኳን ነገን አንዲት ቀን እንኳን አብሮ ተሳ ያሳልፍ መሞቱን ያናደደው። በቅርቡ ነው ያወቀው ትክክለኛ አባቱ እንደሆነም ያኔ መጀመሪያም ሲነገረው ጎረቤት ጋር ተኝታ እንደነበረችና እናትህ ትክክለኛ አባትህን ታቀዋለች ብሎ በተነገረው ሰዓት ላይ ያኔ ነበረ አባትነቱ እሱ እንዳልሆነ ያወቀው። ከዛ በኋላ ግን ውሳኔውና ነገሩን የነበረው አዲሱን አባቱን በማፈላለግ ላይ ነበረ። የነሮሚና ወደነሩታ ጊዜ ስንመለስ እንግዲህ ሮሚ እዛ ቤት ውስጥ እየተሰቃየች ያለችው በፍቅር ነው። ፍቅር እዛ ቤት ውስጥ ሮሚ ከገባች በኋላ አንዲት ምቾት ተሰምቷት አያውቅም። ለዛም ነበር እያመማት ቢሆን የምታሰቃያት፣ የተጸዳውን ቤት ታጸዳታለች። በዛ ላይ አንዴ ግሪና መመንጭ ያለች እሽኝ ብላ ነገሩን እንዳለ እሷ ላይ ትጫነባታለች። በዛ ሰዓት ግን ሩታ አጠገቧ ባት ኖርና ሩታ ለሷ ስትል እየተከራከረች አንዴ ለእናታቸው እየተናገረችም ጭምር ምን ያህል እሷ ክፉ እንደሆነች ለማሳየት እየሞከረች ነው። ከእናቷ መጨረሻ የተሰጣት አንድ ትዕዛዝ አለ። እሱም ከዚህ በኋላ ሮሚ ላይ አንዲት ነገር እንኳን እንዳታደርስባት ለፍቅር ማስጠንቀቂያ ተሰጥቷታል። ፍቅር እዛ ቤት ውስጥ እያሰቃየቻት ቢሆንም ከውጪ ግን አሁን ላይ የዴቭ ፍቅረኛ የበፊቱ ፍቅረኛውና ቤዛ አንድ ላይ ተመሳጥረው አደይንና ዴቭን ሊያጣሏቸው ነው። ይህም የሚፈጠረው አደይ ከበፊቱ ፍቅረኛዋ ወይም ከበፊቱ ጓደኛዋ ጋር ታርቃለች የሚል ወይም እነሱ በዘዴ ሁለቱ አንድ ላይ ሆነው ስልክ ሲያወሩ ያው ዴቭ እንዲሰማ ማድረግ ነው። ከዛ በኋላ ምን ይፈጠር ይሆን? ፍቅርም እዛ ቤት ውስጥ ብቻዋን ሆና እንጂ አሁንም ቢሆን ተንኮሏን አላቆመችም። ሮሚም ያው እንግዲህ የሴት ልጅ ግዴታዋ እንደዛ ህመም በሆነበት ሰዓት ላይ በፍቅር መሰቃየቷ በጣም ብዙዎቻችሁን አሳዝኗል፣ ሊያቃጥላችሁም ይችላል። መጨረሻ ላይ ግን አሹ ለሮሚ አዝኖ ኮካ ይዞላት ክፍሏ ድረስ ቁጭ ብሎ ነበረ። በሰዓቱ ሁለቱ እያወሩ እያለ ናትየው ከች ብላ ነበረ። እዚ ቤት ውስጥ ከዚህ ቀደም ማስጠንቀቂያ እንደተሰጠው ጭምር አትርሱ። ያኔ የተሰጠው ማስጠንቀቂያ ምን ትሰራለች፣ የእሷ ክፍል ታች አትጠብቅም ወይ ነበረ ነገሩ። መሀላቸው ምንም እንደሌለ አሹ ቢናገርም አሁን ለሁለተኛ ጊዜ ተይዟል። በዚህ በኩል ደግሞ እነ ዳይመንድ በጣም የተናደዱበትና የተቆጩበት ነገር ቢኖር ቅምጥል ከዚህ በኋላ ወደ ራሷ ለመመለስ ብዙ ጊዜ እንደሚፈጅባት ነው። አደይም ብትሆን እኔ ጠብቅ የተባልኩትን አደራ በስርዓት ሳልጠብቅላት ቅምጥል መጣች ብላ በራሷ እያዘነች ነው ሌላው የቅምጥል ሁኔታ እንግዲህ እንደ እብድ እያደረጋት እና አባቷ መሞቱን እንዳላመነችም ጭምር ስትናገር፣ እንደዛ ስትሆን ምንም አይነት ስሜት እንኳን ለማሳየት አልሞከረችም። በጣም ተናዳለች። ክፉኛ ነበር ያዘነችው። እነ ዳይመንድን በዚህ ሁኔታ ላይ በጣም ትልቅ ፀፀት ውስጥ እየገቡ ነው። እሷን እንደዚህ ማድረግ አልነበረብንም ነጥለን፣ አብራችሁ ልንሂድ ስትለን እንኳን ጥለናት መሄድ ነበረብን ብለው እንዲያስቡ አድርጓቸዋል። እስቲ የዚህን ድራማ ተከታታዮች ለእናንተ አንድ ጥያቄ ይኖረናል። እናንተ ከሩታና ከሮሚ ለአሹ ይገባዋል ብላችሁ የምታስቡት ማንን ይሆን? አሹስ ከሮሚና ከሩታ ለማን ይገባዋል ብላችሁ ታስባላችሁ? ሁለቱ መሀል ላይ ምንም አይነት መጥፎ ነገር አታገኙም። ያ ማለት ሁለቱም በየራሳቸው መንገድ ምስኪንና ጥሩ ሰዎች ናቸው። ሩታ ለምሳሌ ሮሚን አጠላትም። ሮሚ እዛ ቤት ውስጥ ብቻዋን ስትሰቃይ ማየት ስለማትፈልግ ነገሩን ማገዝና ከሷ ጎንም ልትቆም ወስናለች። ሩታ እንደውም ሮሚ የወር ግዴታዋን እየተወጣች ባለችበት ሰዓት ላይ ከውጪ ገዝታ የላከችላትም ነገሮች እንዳሉ አትርሱ። በዚህ ሁኔታ ላይ ግን ሩታ ለሮሚ የነገራቻት አንድ ቁርጠኝነት የሆነ ጥያቄ ነበረ። ሮሚ ምናልባት አሹን ታፈቅረዋለች ወይ የሚል ጥያቄ ነበረ። ያ ከተመለሰላት በኋላ ግን ሮሚ ይህንን ስትመልስ ሩታ ሰላሟን አግኝታለች። ያ ማለት አሹን ትፈልገዋለች ማለት ነው። አሹም ቢሆን ግን እንደው እንደ እህትና ወንድም ባነት ተያይ ኖሮ አንቺን ነበረ ማግባት ብሎ ለሮሚ እንደነገራት አትርሱ። ሮሚ በዚህ ሁኔታ ላይ ምን መወሰን እንዳለባት አታውቅም። በዛ ላይ የሰው ቤት ውስጥ ነች። የሰው ቤት ውስጥ ሆና ከማንም ጋር መጋጨትም ሆነ መከራከር የለባትም። ለዛም ነበረ ፍቅር የምትላትን ነገር እንዳለ ስታደርግ የነበረው ያም ሆነ ይህ እያመማትም ስታሰራት እንደሆነ አይታችኋል። በሌላ በኩል ደግሞ እንግዲህ አሹ ወስን ቢባል ከሩታ እና ከሮሚ መሃላቸው አንዳቸውም እንዲከፋቸው አይፈልጉም። ከሩታም ጋር ቢሆን ብዙ ጊዜ ያሳልፈዋል፣ ቪዲዮም ይሰራሉ ብዙ ነገሮች አብረው። ነገር ግን ሩታ የሚያያት በተለየ መንገድ አይደለም። ሮሚን ነው እንደውም የሚፈልጋት። በዚህ ሁኔታ ላይ የየትኛው ጋር መሆን እንዳለበትም ጭምር አያውቅም። ነገር ግን ወደፊት እየመጣ የሚመጣው ነገር ቢኖር አሁን ለምሳሌ አሹ ወደ ሮሚ እያደላ ወይም ሮሚ ክፍሏ ሄዶ ብዙ ጊዜ ሲያሳልፍ፣ ሩታ ትናደዳለች። ሩታ ጋርም ነገሮችን ጊዜ የሚያሳልፍ ከሆነ ሮሚም እንደዛው መሀላቸው በዚህ ሁኔታ ላይ ክፍተት እየተፈጠረ ሲመጣ ግን ትልቅ ጦርነት እንዳይነሳ የብዙዎቹ ፍራቻ ነው። ሌላው እንግዲህ ቤዛ ከውጭ ሆና ከቲና ጋር እየተስማማች ነው። ይህንንም እንዳያችሁት ከሆነ ቲና የምትፈልገው ዴቭ እና አደይ እንዲለያዩ ነው። በዚህ በኩል ደግሞ ቤዛ የራሷ ችግር እንዳለባት ለቲና ነግራታለች። ገንዘብ ብቻ እንደሆነ ገንዘብም ስትጠይቃት እናቷን እንዳመመባትና እሷን ማሳከም እንደሚኖርባት ከተነጋገሩ በኋላ ሁለቱም የየግል ችግር ስላለባቸው አቅጣጫቸው እንዳለ ወደ ዴቭና ወደ አደይ ነው የምትፈልገው። ቲና እንግዲህ የድሮ ፍቅረኛው አደይ ዴቭ ስለሆነ ሁለቱ እንዲለያዩላት የምትፈልገው እሷ ነች። ቤዛ ደግሞ በተንኮል በጣም አደገኛ ስለሆነች የዚህን ተንኮል ተንጻሽ እንድትሆንና በምትኩ ደግሞ እናቷን እንደምታሳክምላት ይስማማሉ። ነገር ግን ቲና አንድ ያላመነችው ነገር እንዳለ ታውቃለች። ቤዛ ምናልባት እኮ እየዋሸች ነው። እናቷንም ላያምባት ይችላል። አውቃ ነው እንጂ እሷ ሙሉ ለሙሉ ትኩረቷ የሆነው እንዳለ ወደ እሷ ቤት መመለስ ነው። ስለዚህ በዚህ ሁኔታ ላይ በተጠረጠረችም ግን ቲና የምትፈልገው ዴቭና አደይ ብቻ እንዲለያዩ ስለሆነ ለዚህም እንደምትከፍላት ገንዘቡን ሲያሻት እናቷን ታሳክምበት ካልሆነም ደግሞ እንደዋሸችው ለራሷን ብትጠቀምበት ችግር እንደሌለው በራሷ ቃል ትገባለች። በዚህ ሁኔታ ላይ ሁለቱ ከተስማሙ በኋላ እንዴት ማድረግ እንዳለባቸው ለብቻቸው እየተማከሩ ነው። እዛ ቤቱ ውስጥ የፍቅር እናትም ቢሆን አሁን ላይ የፍቅርን ተንኮል እያየች ረፊ ያለቻ ትገኛለች። ሮሚ ክፍሏ ቁጭ ባለችበት ሰዓት ላይ አሹ ክፍሏ እንደገባ እዚህ መምጣት እንደሌለበት ቢነገረውም ግን ያው እሷን ስላመማትና ኮካ ይዞላት እንደመጣ ከነገራት በኋላ ሁለቱ እየተሳሳቁ እያለ የፍቅርናት ወደ ቤቱ ትገባለች። ስትገባም ያው ሮሚን ድንጋጤዋን ስለያዛት ብቻ ሮሚን ትጠራትና ምን እየተፈጠረ እንደሆነ ልጠይቃቸው ሞከረች። በሰዓቱ ምን መመለስ እንዳለባት አታውቅ። ምን ይሆን በቀጣዩ ክፍል ምናየው ምናልባታሹ ላይ የሚፈረድ አንድ ነገር አለ ድጋሚ ወደ እሷ ክፍል እንዳይገባና ያው የእሱ ስራ ቤቱን መጠበቅ እንደሆነ። አስጠንቅቃ ትነቅሯዋለች። መሀላቸው ደግሞ የተለየ ነገርም ካለ ምናልባት ጠይቃቸው በዛን ሰዓት ላይ ምን መሆን እንዳለበት ይጠይቁት ይሆናል። ሌላው ቅምጥል ያሳዘነቻችሁ ካላችሁ የራሳችሁን ሀሳብ ኮሜንት ላይ እያስቀምጣችሁልኝ ቅምጥል በቅርቡ ወደ ራሷ የምትመለስም ይሆናል። ምናልባት አሁን ቀጣይ ተረኛው የሆነው ከገዛ እናቷ ጋር በሰላም አብራ መኖር ነው ባቡሬም በቅርቡ ያወቀው ትክክለኛ እህቱ ቅምጥልም እንደሆነች ጭምር ያው ለሁለቱም ለቤተሰቦቻቸው ትንሽ ሀዘን ላይ ቢሆኑም ግን እናታቸው ወደ ራሷ ስለተመለሰች ከዚህ በኋላ ከእናታቸው ጋር አብረው መኖር ይችላሉ። ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚቴ ፖስት ላይ ስለምንለቅላችሁ እዚህ ቻናል ላይ አክቲቭ መሆናችሁንም አትርሱ። መልካም ጊዜ።